በጌታ የተወደዳችሁ ይህንን መልእክት የምታደምጡ ሁላችሁ፣ በጌታ በኢየሱስ ክርስቶስም ሰላም ለእናንተ ይሁን ብዬ ሰላምታይን እያቀረብኩ ዛሬ እግዚአብሔር ወደ ልቤ ወዳመጣው የእግዚአብሔር ቃል እገባለሁኝ። ዛሬ የእግዚአብሔርን ቃል በሚገባ ወደ ውስጥ በማስገባት ማሰላሰል ወይም በእንግሊዝኛው ቃል እንደሚለው ሜዲቴሽን ለአንድ ክርስቲያን እጅግ በጣም አስፈላጊነቱን እንነጋገራለን ማለት ነው። ዛሬ እግዚአብሔር የተመሰገነ ይሁን። እንግዲህ እንደ ክርስቲያን በጌታ በኢየሱስ ክርስቶስ እንዳመነ የእግዚአብሔር ቃል ለእኛ መመሪያችን፣ ህይወታችን ህይወታችንን የምንመራበት እግዚአብሔር የሰጠንን የህይወት ቃል እያንዳንዱ ክርስቲያን በየቀኑ ወደ ውስጥ በማስገባት ጊዜ በመውሰድ በማሰላሰል በህይወት ለውጥ እንዲታይ የእግዚአብሔርን ቃል መመገብ እንዴት አስፈላጊ እንደሆነ ለህይወታችን ሁላችንም እናውቃለን። እና ይሄ ደግሞ የእግዚአብሔርን ቃል ማጥናት ወደ ውስጥ ማስገባት። በአእምሯችንም በልባችንም ሰርጎ እንዲገባ የገባው ቃል ደግሞ በህይወታችን፣ በጉዞአችን፣ በኑሯችን እየተገለጠ እንዲመጣ ከእግዚአብሔር ቃል ጋር አብሮነትን ማድረግ፣ የእግዚአብሔርን ቃል ሜዲቴት ማድረግ ወሳኝ የሆነ ነገር እንደሆነ ዛሬ እናያለን ማለት ነው። እግዚአብሔር የተመሰገነ ይሁን። ደግሞ በቃሉም ታዘናል። እግዚአብሔር በብሉ ኪዳንም እንደገናም ደግሞ በአዲስ ኪዳን ስመተን መተን የእግዚአብሔርን ቃል ስናጠና የታዘዘ ምርጫ ሳይሆን መሆን ያለበት እጅግ በጣም አስፈላጊ ጉዳይ እንደሆነ የእግዚአብሔር ቃል ራሱ ይነግረናል ማለት ነው። እግዚአብሔር ይመስገን። ታዘናልና እንግዲህ ይሄንን ደግሞ እንድናደርግ እኛም እየተጋን የእግዚአብሔርንም እርዳታ እየጠየቅን በየቀኑ ከእግዚአብሔር ቃል ጋር አብሮነት እግዚአብሔርን የምናቀው ህይወታችንንም ደግሞ መለወጥ የሚችለው ሰው ከእግዚአብሔር ቃል ጋር አንድ ላይ በሚገናኝበትና ያንን ቃል በውስጥ ሲያስቀምጥ ነው። በእያሱ ምዕራፍ አንድ ቁጥር ስምንት ላይ ሄደን ስናይ የዚህ ህግ መጽሐፍ ከአፍህ አይለይ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው የዚያን ጊዜ መንገድህ ይቀናልሃል ይከናወንልሃልም ብሎ ይናገራል። ይሄ እግዚአብሔር ለኢያሱ የተናገረው ቃል ነው። እግዚአብሔር የተመሰገነ ይሁን። እንግዲህ በቀንና በሌሊት ነው የሚለው። ወገኖቼ ምን ያህል ከእግዚአብሔር ቃል ጋራ መገናኘት እንዳለብን አንዱ የሚገልጽልን እግዚአብሔር ለኢያሱ የተናገረው በአስራ አምስት ቀን አንድ ቀን፣ በሁለት ቀን አንድ ቀን ወይም ደግሞ ስንነቃ ወይም ደግሞ ስንበረታ የሚሆን ነገር ብቻ ሳይሆን እንዲያደርገው ያዘዘው ነገር ምንድን ነው? የዚህ ሕግ የመጽሐፍ ከአፍህ አይለይ። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው ነው የሚለው። ጌታ ይመስገን። ስለዚህ የእግዚአብሔር ቃል ምን ያህል አስፈላጊነቱን በዚህ ቃል ውስጥ እንመለከታለን። በቀንና በሌሊት የሚታሰብ በቀንና በሌሊት ሜዲቴት የሚደረግ ወገኖች ይሄን ሲናገር ምንድን ነው፣ ሌሊቱን ቁጭላችሁ ደሩ ቀኑን ሙሉ አይዋሉ ለማለት ሳይሆን ግን ሁል ጊዜ ኮንቲኒቲ ባለው ሁኔታ ይቅርታ የምናደርገው ነገር መሆን እንዳለበት መለየት የሌለበት ነገር እንደሆነ ለአንድ ክርስቲያን የሚናገርበት ቦታ ነው። እንደገና ደግሞ በአዲስ ኪዳን ሄደን ስንመለከት በአንደኛ ጢሞቴዎስ ምዕራፍ አራት ቁጥር አስራ አምስት ላይ የእግዚአብሔር ቃል እንደዚህ ብሎ ይናገራል ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንንም አዘውትር ይላል። ቸል እንዳይል ሁልጊዜ ከእግዚአብሔር ጋር አብሮነትን እንዲያደርግ የሚናገርበት ቦታ ነው። ስለዚህ እግዚአብሔር ሕዝቡን ያለምንም ማቋረጥ ወይም ደግሞ ተከታታይነት ባለው የኑሮ ዘይቤ ተደርጎ የሚያዝ በቃ የምንጠማው ነገር እንደሆነ ይሄንን ቃሉን ማሰላሰል እግዚአብሔርን ቃል ከፍቶ በማንበብ ያንን ያነበብነው ደግሞ ዝም ብሎ በንባብ ሳይሆን ወደ ውስጥ እኛን እስከሚለውጠን ድረስ ያ የተገለጠው ቃል በሕይወታችን ፍሬ አፍርቶ ያንን ቃል ሆነን እስከምናገኝ ድረስ የምናነበው የምናሰላስለው መሆን እንዳለበት የእግዚአብሔርን ቃል እንድናቀው የተነገረበት ቦታዎች ናቸው። እግዚአብሔር ይመስገን። ስለዚህ እንግዲህ እንዲህ የእግዚአብሔርን ቃል ማጥናት ወይም ደግሞ ወደ ውስጥ አስገብቶ ያንን ማሰላሰል በዛ ቃል መሰረት ደግሞ እኛነታችን ተለውጦ በፍሬ እንድንመላለስ ለመሆን ምርጫ ሳይሆን የሚደረግ አማራጭ የሌለው መደረግ ያለበት ነገር እንደሆነ እንድናስበው ያስፈልጋል። ይህም በማድረግ እንግዲህ እግዚአብሔር ያዘዘንን ነገር በመታዘዝ የምናሳይበት ነው ማለት ነው። ጌታ ኢየሱስ ክርስቶስም ሲናገር በእኔ ብትኖሩ ቃሎችን በእናንተ ቢኖሩ ይላል። ስለዚህ ቃል በእኛ ውስጥ መኖር የሚችለው የእግዚአብሔር ቃል ከእግዚአብሔር ቃል ጋራ አንድ ላይ ሁል ጊዜ ጊዜ እየተወሰደ ማንበብ ስንጀምር ሜዲቴት ማድረግ ስንጀምር ማሰላሰል ስንጀምር ወደ ህይወታችን ወደ ውስጠኛው ስናስገባ ለመኖር የሚያስችለንን የህይወት ቃል ሁልጊዜ ለማግኘት የምንጠማ ሰዎች ስንሆን ብቻ ነው። ስለዚህ ቃሉን በማንበብ እግዚአብሔርን መታዘዝ አለ ማለት ነው። እግዚአብሔር ይመስገን። ስለዚህ ሜዲቴሽን ወይም ደግሞ እግዚአብሔርን ቃል ማጥናት ማሰላሰል ትእዛዝም ጭምር ነው። እግዚአብሔር የተመሰገነ ይሁን። ሌላው ምንድን ነው? የእግዚአብሔርን ቃል በምናጠናበት ጊዜ ወይም በምናሰላስልበት ጊዜ እኛነታችንን የሚለውጥ ሁሉ አስተሳሰባችንን፣ አካሄዳችንን፣ ለእግዚአብሔር ያለንን ነገር፣ ለሌሎች ያለንን ሁኔታ የሚለውጥ ነው። ማንነታችንን የመለወጥ ወይም ትራንስፎርም የማድረግ አቅም ያለው ነው የእግዚአብሔር ቃል። ስሙ ለዘላለም የተባረከ ይሁን። ስለዚህ ስናሰላስል የእግዚአብሔርን ቃል የእግዚአብሔርን ቃል ወደኛ ውስጥ እንዲጠልቅ ወደ ልባችን ውስጥ ወደ አእምሯችን ውስጥ እንዲገባ ስንፈቅድለትና ጊዜ ስንሰጥ እኛነታችንን የመለወጥ አቅም አለው ማለት ነው። በዚሁ በአንደኛ ጢሞቴዎስ ላይ ምዕራፍ አራት ቁጥር ቁጥር አስራ አምስት ቅድም ያየነው ይመስለኛል ከላይ ሳነብ ነበረ። እኛ ራሳችንን በሙሉ ልባችን መስጠት ስንጀምር እግዚአብሔር ራሱ እየመራን እንደገና ደግሞ እንድናድግ መንፈሱ እያገዘን ሁለንተናችን ለጥቅም ለሆነ ረብላለው ነገር የተለወጠ ማንነትን እንደሚሰጠን ማየት እንችላለን። እግዚአብሔር የተመሰገነ ው። ስለዚህ ሜዲቴት ማድረግ ወይም ደግሞ ማሰላሰል ሁለመናችን እንዲለወጥ እሳቢያችን እንዲለወጥ ከሰማይ የሆነውን ነገር ልናስቀድም እንድንችል የሚረዳል። ሀሳባችን አካሄዳችን ወገኖቼ እየተቀየረ እየተለወጠ ትራንስፎርም እየሆነ እንዲሄድ ያደርጋል ማለት ነው። እግዚአብሔር የተባረከ ይሁን። ሌላው ስን የእግዚአብሔርን ቃል በምናሰላስልበት ጊዜ ምንድን ነው የሚሆነው? ሀሳባችን የተገራ ይሆናል። ወይም ደግሞ ለክፉ ነገር እንዳይጋለጥ የተከለለ ወይም ጋርድ የሆነ እንዲሆን ይረዳናል ማለት ነው። ለምን? የእግዚአብሔር ቃል መሪያችን አድርገን በህይወታችን ውስጥ በምናስገባበት ጊዜ ትክክለኛ የሆነ አስተሳሰብ ይሄ በቤታችን ሊሆን ይችላል፣ ለትዳር ጓደኛችን ሊሆን ይችላል፣ ለልጆቻችን ሊሆን ይችላል፣ ለወዳጆቻችን ሊሆን ይችላል፣ ለኤክስቴንድድ ፋሚሊ ሊሆን ይችላል፣ ለማናቃቸውም ሊሆን ይችላል፣ በቤተ ክርስቲያን ለምናገኛቸው ደግሞ ቅዱሳንም ሊሆን ይችላል አሳባችን ትክክል እግዚአብሔር እንደሚፈልገው እንደሚፈቅደው እንድናስብ ይረዳናል ማለት ነው። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ወደ ፊልጵስዩስ ሰዎች ምዕራፍ አራት ቁጥር ስምንት ላይ ሄደን ስንመለከት የእግዚአብሔር ቃል እንደዚህ ይላል፣ በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ ይላል። ወገኖቼ እነዚህን ነገሮች ሰው በገዛ በራሱ አሳብ ወይም በስጋው ሊያስብ አይችልም። ምክንያቱም በጣም ንጹህ የሆነውን ነገር ሁሉ ነው የሚለው እነዚህ እውነት ያላቸው እውነት የሆነውን ሁሉ ያለው ጭምት የሆነውን ነገር ያለው ጽድቅ የሆነውን ነገር ያለው ንጹህ የሆነውን ነገር ፍቅር ያለበትን ነገር መልካም ወሬ ያለበትን ነገር በጎነት ቢሆን ምስጋናን ቢሆን እነዚህን ማሰብ የሚቻለው ሰው የእግዚአብሔርን ቃል በውስጡ አጥልቆ በሚያስቀምጥበት ጊዜ ነው። ከእግዚአብሔር ቃል ጋራ ተገናኝቶ እግዚአብሔር ቃል የሚለውን ነገር አዳምጦ ቅድም እንዳልኳችሁ አንዱ የሚያደርገውን ነገር እኛን ትራንስፎርም አድርግ፣ እኛን ማደስ፣ እኛን መለወጥ በብዙ አቅጣጫ። በዚህ የተለወጠ ማንነት የእግዚአብሔር ቃል ውስጣችን በሚገባ ጊዜ፣ በምንለወጥበት ጊዜ ሀሳባችን አሁን ያልኳችሁ እዚህ ፊልጵስዩስ ላይ ያነበብነው ፊልጵስዩስ ምዕራፍ አራት ቁጥር ስምንት ላይ ያነበብነው በህይወታችን ውስጥ እየተከሰተ ይመጣል። ሀሳባችንን ጋርድ ያደርጋል፣ ይጠብቃል። የምንናገረውን ነገር ምን ማለት እንዳለብን የሚያሳስብ የህይወት ቃል ኦልሬዲ በውስጣችን ውስጥ ስለገባ፣ ወገኖች ያንን መልካም የሆነውን ንጹህ የሆነውን እውነት የሆነውን ፍቅር ያለበትን ነገር መልካም ወሬ ያለበትን ነገር በጎነት፣ ምስጋና እነዚህን እንድናስብ እንድናወጣ እንድናሳይ እንድንኖረው ያደርገናል ማለት ነው። እግዚአብሔር የተመሰገነና እየተባረከ ይሁን። ስለዚህ ወገኖቼ በጣም አጭር ቃል ይዤላችሁን ወደ እናንተ የመጣሁት ከእግዚአብሔር ቃል ጋራ በጣም እንድንያያዝ እንድንገናኝ እንድንጣበቅ የሰማይ አምላክ እግዚአብሔር ይርዳን። መለወጥ የሚቻለው በሱ ስለሆነ የእውነት ቃል በሕይወታችን ውስጥ በሚገባ ጊዜ ፈቅደንለት ጊዜ ሰተን በምናነብበት ጊዜ ማንበብ ብቻ አይደለም፣ ነገር ግን ያነበብነውን እያሰላሰልን በውስጣችን ውስጥ ጊዜ ሰተን ወደ አእምሯችን ወደ ልቦናችን እየዘለቀ ሰርጎ በሚገባበት ጊዜ የሚገዛን ያ የህይወት ቃል የገባው ስለሆነ አካሄዳችን አሁን እንዳነበብነው የተመረጠውን እግዚአብሔር የሚወደውን ነገር ለእግዚአብሔርም ለሰውም የሚመች ሀሳብ ውስጣችን እንዲፈልቅ እንዲወጣ ያደርጋል ማለት ነው። ስለዚህ እንግዲህ ዛሬ ያየናቸው ነገር የእግዚአብሔርን ቃል ወስደን ማሰላሰል ምርጫ ሳይሆን የታዘዝነው እንደሆነ ኮማንድመንት እንደሆነ እንድናውቅ። ሌላው ይሄንን የእግዚአብሔርን ቃል በምናሰላስልበት ጊዜ በውስጣችን በሚገባበት ጊዜ እኛን ትራንስፎርም እንደሚያደርግ እንደሚቀይረን። እኛን እንደሚለውጠን አስተሳሰባችንን፣ እይታችንን፣ አካሄዳችንን፣ ሁለመናችን ከሰማይ የሆነውን የእግዚአብሔር ቃል ተመግበናል እና በተለወጠ ማንነት እንድንመላለስ የሚያግዛል ዋነኛ የሆነ መሳሪያ እንደሆነ እንድናውቅ ያስፈልጋል። በመጨረሻ ያየ ነው፣ እንዲህ በምናሰላስልበት ጊዜ የእግዚአብሔርን ቃል ወገኖች፣ ሀሳባችን የተጠበቀ ነው የሚሆነው። ለክፉ ለሆነ ነገር ራሳችንን እንደማንሰጥ ወገኖቼ ንግግራችን የተቀመመ ይሆናል ሌሎችን በመውደድ እንመላለሳለን እውነት የሆነውን ነገር ብቻ ነው እኛ መናገር የምንፈልገው ከእውነት ጋራ ብቻ መጓዝን የምንፈልግ የምንወድ እንደምንሆን ፍቅር ያለበትን ነገር ምርጫችን እንደምናደርግ ወገኖቼ ቅድም እንደተነጋገር ነው መልካም ወሬ ያለበትን በጎነትን ምስጋናን ምርጫችን እናደርጋለን ለምን የገዛን ያ በውስጣችን የገባው የእግዚአብሔር ቃል ያሰላሰል ነው፣ ጊዜ የወሰድንበት። ይሄ ማለት ምን ማለት ነው? ብለን የእግዚአብሔርን ቃል እንዳጠና ነው፣ ውስጣችን እንዳስገባ ነው። ያ የለወጠን የእግዚአብሔር ቃል በመንፈስ ቅዱስ እርዳታ ወገኖች ወደ ውጪ መውጣት ይችላል ማለት ነው። ይታያል፣ ይገለጣል ማለት ነው። ስለዚህ ወገኖቼ ይሄንን መልእክቴን ስጨርስ የእግዚአብሔር ቃል በምንም አይነት ምርጫ ሳይሆን፣ እንደ ትእዛዝ እግዚአብሔር እንደ አለን እንዳዘዘን፣ ከቃሉ ጋራ ጊዜ እንድንወስድ፣ ጊዜያችንን ለቃሉ እንድንሰጥ፣ በውስጣችን እንዲገባ፣ እኛን እንዲቀይር ሐሳባችንን እንዲጠብቅልን መልካም የሆነውን ነገር ብቻ ማውጣት የምንችልበትን ያንን የእግዚአብሔርን ቃል እኛን እንዲሰራን እየፈቀድንለት እንድንኖር የሰማይ አምላክ እግዚአብሔር ይርዳን። እንጸልይ። እናመሰግናሃለን። እግዚአብሔር አምላካችን ሆይ ቃልህ ለእኛ እጅግ አስፈላጊ እንደሆነ ጌታ ሆይ በዚህ ሰዓት ስለተናገርከን ጊዜ እንድንወስድ ይሄንን ቃል በውስጣችን እግዚአብሔር አምላካችን ሆይ፣ አስገብተን ልባችንን አእምሯችንን እንዲገዛ ጊዜ እንድንሰጥ ጌታ ሆይ፣ ጊዜያችንን በተለያየ መልክ ከእግዚአብሔር ቃል ጋራ ሆነን እንዳንኖር እንዳናጠፋ ጊዜያችንን እንዳንሰጥ ጌታ ሆይ፣ የሚያባክነንን የትኛውንም አይነት ነገር ሁለተኛ እንድናደርግ እግዚአብሔር አምላካችን ሆይ፣ የመጀመሪያውን ማለዳ ሊሆን ይችላል ከቀትሩ ሊሆን ይችላል፣ ከምሽቱ ሊሆን ይችላል። ግን ለቃል ጊዜ የምንሰጥበትን ጸጋ ለወገኖች ወይም ለእኔም እንድትሰጠን በዚህ ሰዓት እንለምንሃለን። ይሄን ጸለይኩ፣ በጌታ በኢየሱስ ክርስቶስም አሜን።